በ1972 ዓ ም በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ የተመዘገበው የጥያ ዓለም አቀፍ ትክል ድንጋይ መካነ ቅርስ ከአዲስ አበባ በስተደቡብ 86 ኪሎ ሜትር ላይ በምስራቅ ጉራጌ ዞን ጥያ ከተማ የሚገኝ ቅርስ ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መጽሐፍ ሽያጭ የጥያ ዓለም አቀፍ መካነ ቅርስ የማልማትና የማስፋፊያ ፕሮጀክት ርዕሰ መስተዳድር እንዳሻው ጣሰው በተገኙበት ተካሂዷል። በምስራቅ ጉራጌ ዞን የሚገኘው የጥያ ትክል ድንጋይ መካነ ቅርስ ረጅም ዓመታትን ያስቆጠረና ብዙም በተገቢው ሳይለማ መቆየቱን የገለጹት ርዕሰ መስተዳድሩ ይህን ዓለም አቀፍ ቅርስ ለማልማትና የማስፋፊያ ፕሮጀክት ለማከናወን ቁርጠኝነትን ይጠይቃል ብለዋል። የጥያ መካነ ቅርስ 900 ዓመት ቆይቷል። ብዙ ሰዎች በተለያየ ጊዜ ይሄን ለማሰራት ሞክረዋል። ትንሽ እልፍ ያለ ስራ የሰሩ ሰዎች አሉ። ታሪኩን ከመጻፍ ባሻገር ሌሎች ተጨማሪ ስራዎች አልተሰሩም። ባለፉት 3-4 ዓመት የተሞከሩ ሙከራዎች አሉ። እነሱን እናመሰግናለን። የአሁኑ ፕሮጀክት ግን ትንሽ ቁርጠኝነት የሚፈልግ የሁሉንም መደራጀት የሚፈልግ ስራ ነውና ይሄ ፕሮጀክት ሶስት ዋና ዋና ፌዞች ያሉት ሲሆን፣ የመጀመሪያው ፌዝ እስከ ሰኔ 30 ተጠቃለው በሚቀጥለው መስከረም ሁኔታዎች የሚሳኩ ከሆነ ደንገሳ በጋራ እዚህ እንበላለን ብዬ አስባለሁ። የጥያ ዓለም አቀፍ ቅርስ በሶስት ምዕራፍ ተከፍሎ እንደሚሰራም ርዕሰ መስተዳድሩ ገልጸዋል። ለዚህም የክልሉ መንግስት የድርሻውን ይወጣል ብለዋል። ባለሀብቶች፣ የዞንና ልዩ ወረዳ መዋቅሮችም የፕሮጀክቱ ስኬታማነት ኃላፊነታቸው መወጣት አለባቸው ያሉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ቦታው በተገቢው ከለማ የብዙ ሰዎች መሰብሰቢያ እንደሚሆንም ገልጸዋል። መንግስታችንና ፓርቲያችን ሶስት ነገሮች ላይ ጥብቅ አቋማ ቆማለሁ የመጀመሪያው ልማት ላይ ነው። የጀመረውን ልማት ህዝቡን አስተባብሮ ይጀምራል ይጨርሳል። ሁለተኛው ሰላም ላይ ጥብቅ አቋም ነው ያለን፣ የሀገሪቱ መንግስትም የማዕከላዊ ኢትዮጵያ ክልልም ተመሳሳይ አቋማለን። ሶስተኛው በሀገሪቱ የዲሞክራሲ ስርዓት ግንባታ ላይ ተመሳሳይ አቋማለን እና የጀመርነው ልማት እንደጀመር ነው እንጨርሳለን። በጋራ ሆነን ተባብረን እናሳካለን። የጥያ ዓለም አቀፍ መካነ ቅርስ ከአዲስ አበባ በ86 ኪሎ ሜትር ላይ በምስራቅ ጉራጌ ዞን ጥያ ከተማ የሚገኝ መሆኑን የጠቀሱት የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሀሰን የጥያ ትክል ድንጋይ መካነ ቅርስ ጥንታዊና የተለያዩ ቅርጾች ያሉበት የመካከለኛው ዘመን የኢትዮጵያ ቅርስ መሆኑን ተናግረዋል። ቅርሱም በማልማት ሂደት የተለያዩ የክልሉ መዋቅሮችና ባለ ሀብቶችን በማሳተፍ አንድ መቶ ጎጆ ቤቶችን በመገንባት የማልማቱ ስራ በሁለተኛው ምዕራፍ ይከናወናል ብለዋል። ትክል ድንጋይ መካነ ቅርስ ዓለም አቀፍ የቱሪስት መዳረሻ ፕሮጀክት ግንባታ ተጠናቆ ለአገልግሎት ክፍት ሲሆን ሊሆን የሚችለው ሲሆን ለቱሪስት ፍሰት ከፍተኛ ሚና ይኖረዋል። ለሀገራችን ከፍተኛ የገቢ የሚያስገኝ ከመሆኑም በላይ ለተለያዩ የህብረተሰብ ክፍሎች ሰፊ የስራ ዕድል የሚፈጥር ሆኖ ለአካባቢው ትልቅ ድምቀት እንደሚሆን ይጠበቃል። በመሆኑ ይህ በዓለም አቀፍ ደረጃ እውቅና ያለውና በቱሪስት ዘርፍ ከፍተኛ ገቢ ሊያስገኝ የሚችለው ፕሮጀክት ባለቤትነቱ የአካባቢ ማህበረሰብ በመሆኑ ማዕከሉን የመንከባከብ የመጠበቅና ለትውልድ የማስተላለፍ ኃላፊነት የአካባቢ ማህበረሰብ በመሆኑ ይህን አካባቢ ማህበረሰብ ይህን እንዲከባከብ እንዲጠብቅ ቅድም አባቶች መመርቃት እንደገለጹት፣ እኔም እንደ ዞን አስተዳደር እንድጠብቁ አደራ ለማለት እወዳለሁ። የጥያ ዓለም አቀፍ ትክል ድንጋይ መካነ ቅርስ የማልማትና የማስፋፊያ ፕሮጀክት 35 ቢሊዮን ብር የሚፈጅ መሆኑን የተናገሩት የፕሮጀክቱ ጽህፈት ቤት ኃላፊ አቶ ዘማች እንዳለ በመጀመሪያው ምዕራፍ የመሰረተ ልማትና የአረንጓዴ ልማት ስራዎች መከናወናቸውን ገልጸዋል። የሁለተኛው ምዕራፍ ስራዎች በ2018 ዓ.ም ም ተጠናቀው በ2019 ዓ.ም ለአገልግሎት እንደሚበቁ የጠቀሱት ጽፌት ቤት ኃላፊው የቅርሱ መልማት ዘርፈ ብዙ ፋይዳ እንዳለውም ገልጸዋል። ጠቀሜታ ምንድን ነው? የሚኖረው ፋይዳ ምንድን ነው? ትስስሩ ምንድን ነው የሚለው ነገር በአጭሩ ስናይ እንግዲህ ከዚህ በፊት ቅርሱ አጥኚዎች፣ የተለያዩ ጎብኚዎች ቅርሱ ደርሰው የሚመለሱበት ቅርስ እንደነበረ ነው የምናየው። ምክንያቱም ምቹ የቱሪስቶች መዳረሻ ስፍራ ስላልነበረ ማለት ነው። ስለዚህ ቀጣይ ተመራማሪዎች ሰፊ ጊዜያቸውን ወስደው እዚህ በተሟላ ስፍራ ጊዜያቸውን ወስደው ጥናት የሚያካሄዱበት ተመራማሪዎች ሪሰርቸር አጥኚዎች እንትን የሚያደርጉበት ጎብኚ ቱሪስቶች ከዓለም አቀፍ እንትን የሚመጡ ከዓለም የተለያዩ ሀገራት የሚመጡ ጎብኚዎች ረጅም ጊዜ ኖሯቸው ተዝናንተው ማደሪያ ኖሯቸው በአንድ ቀን መመለስ ብቻ ሳይሆን ሳምንት፣ አስራ አምስት ቀን ወርቅ ውጭ ብለው ተዝናንተው የሚመለሱበት ምቹ ሁኔታ ሲፈጠር ትልቅ ለአካባቢው ለቅርሱ የበለጠ ለጥናት አመቺ የሚሆንበት የስራ ድል አካባቢ ማህበረሰብ ሰፊ የስራ ድል የሚፈጠርበት። እስካሁን ባለ ሁኔታ ካስጎብኚዎች በስተቀር የስራ ድል የተፈጠረለት የለም። ከዚህ ቅርስ ጋር ተያይዞ እዚህ አካባቢ ቀጣይ ፕሮጀክት ወደ ስራ ሲገባ በርካታ ወጣቶች የአካባቢ ወጣቶች የስራ እድል የሚያገኙበት እድል ነው የሚፈጥረው። የፕሮጀክቱ ሶስተኛው ምዕራፍ ስታዲየምን ጨምሮ ግዙፍ ፕሮጀክቶች እንዳሉትም ተናግረዋል። መላውን የክልሉ መዋቅሮች በማስተባበር ቅርሱን የማልማቱ ሂደት በመጀመሩ ደስተኛ መሆናቸውን የተናገሩት የመርሃ ግብሩ ተሳታፊዎች ቅርሱ ከክልልና ሀገርም አልፎ ዓለም አቀፍ ቅርስ መሆኑን ገልጸዋል። በጣም ጥሩ ነው፣ እግዚአብሔር ይመስገን። እኛ ልጆች ሆነን እኔ እንግዲህ እዚሁ አካባቢ ነው የተወለድኩት። ልጆች በነበርንበት ሰዓት ድሮ በሰባዎች ውስጥ ፈረንሳዮች መጥተው ሲቆፍሩ አጽም ሲያወጡ እና እናቶች አባቶች የሚሉት ነገር ነበር። ቦታው ታሪካዊ ነው፣ ቦታው ትንግርት አለው፣ ለወደፊት በጣም ትልቅ ይሆናል የሚባል ትንቢት ይሰማ ነበር እና አሁን ግን እኛ በልጅነታችን የሰማነውን ዛሬ እውን ሆኖ ትልቅ ደረጃ ላይ ደርሶ እውን ሆኖ እያየ ነው ነው። እጅግ በጣም ደስ ነው ያለን። በጣም እጅግ በጣም ደስ ነው ያለን፣ ምክንያቱም ይህ ቅርስ ይህ ቅርስ የክልሉ፣ የዞኑ፣ የወረዳ ብቻ ሳይሆን እዚህ የሚፈጠረው ወጣት የሚወለደው ሕዝብ የሥራ አልቆ ተሰርቶ አልቆለት በዚህ ቦታ ስራ የሥራ ዕድል የተፈጠረለት እንደሆነና የሚፈጠረለት እንደሆነና ቀጣይም እኛ ሰንጓጓው በጉጉ ስንጠብቀው የነበረ ስንጠብቀው የነበረ ቀን ነው። ዛሬ ቀን የጥያ ትክል ድንጋይ ዓለም አቀፍ መካነ ቅርስን ተዘዋውሮ የጎበኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻዉ ጣሰዉ ከሌሎች የክልልና የዞን ከፍተኛ አመራሮች ጋር በመሆን ቅርሱን ለማልማትና ለማስፋፊያ ፕሮጀክት የመሰረተ ድንጋይ አስቀምጠዋል።